በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በውጭም በሀገር ውስጥም ያላችሁት ኢትዮጵያውያን እንዴት ሰነበታችሁ? እንዴት ናችሁ? ሰላም እግዚአብሔር ከእናንተ ጋር ይሁን። ያው እንግዲህ እንገናኛለን ባልኩት መሰረት መጥቻለሁ። ይህ ጸበልተኛ ቲዩብ ነው። ሰብስክራይብ እያደረጋችሁ ኮሜንትን ጻፉልኝ፣ አስተያየት ጻፉልኝ። እንድታበረታት እንፈልጋለሁ እና ያው እንግዲህ በእያንዳንዱ ክፍል ምስክርነትም ነው ከኔም ስህተት እንድትማሩ ስለምፈልግ ያው እያንዳንዱን ነገር እነግራችሁ እንግዲህ ሁሉም ነገር መሰረት አለው እና እኔ የተወለድኩት በክልል ከተሞች አንዱ አንዷ በምትባለው በአንዷ ከተማ ውስጥ ነው። እዛ እኔ የተወለድኩት እናቴ መምህር ነበረች። በደርግ ጊዜ የተማራችሁ ሰዎች ታውቁታላችሁ። ቲታ የሚባል ትምህርት ነበረ እና የመጀመሪያ ደረጃ ትምህርት ቤት አስተማሪ ነበረች። አባቴ ደግሞ የከባድ መኪና ሹፌር ነበረ። ሰባዎቹ መጨረሻ ነው የተጋቡት ማለት ነው። በተጋቡ በሶስት ነው በአራተኛ አመታቸው እኔ ተወለድኩ። የዘጠኝ ወር ልጁ አባቴ ለስራ በሄደ ጊዜ ልክ ያዲግ ሲገባ መኪናውንም ይዞ እሱ ሄዶ የት እንደሄደስ ጠፋው ግማሹ ሰው ሞቶ ነው ይላል ግማሽ ሰው ደግሞ በዛ በግርግሩ በጥይት ተመቶ የሆነ ቦታ ወድቆ ቀርቶ ነው ይላል ግን አልተገኘም በቃ ቢፈለግ ብንቢል ቢል አልተገኘም እነሱ እንደነገሩ ይዛ ሰዓት ይኖር የሞት አይታወቅም በቃ ያው አርፏል ብለው ቤተሰቦቹ እናቴ የእናቴ ቤተሰቦች በቃ አርፏል ብለው እርማቸውን አወጡ ከዛ በኋላ እንግዲህ እናቴ የእኛ ከተማ ነው ብያችኋለሁ አይደል ቤታችን ከተማ ነው ግን ገጠር ውስጥ የገበሬ ልጆችን ነበር የምታስተምረው እናቴ። ገጠር ውስጥ ያሉ ትምህርት ቤቶች አሉ፣ እዛ ነበር የምታስተምረው እየሄደች ከአራት ዓመቴ ምናም እናቴ ካሳደገችኝ በኋላ ከአያቴ ጋር ነው ማደግ የጀመርኩት። የእናቴ አባት የእናቴ እናት አያቴ ሶስት ልጆች ነው የወለደው። የመጀመሪያ ልጁ ወንድ ልጅ ነው፣ ሁለተኛዋ የኔ እናት ናት። ሶስተኛ ልጅ ደግሞ አለው፣ ወንድ ልጅ ነው እሱን ሶስተኛው ልጅ ስትወልድ ነው የሞተችው እንደሰማሁት ከሆነ ማለት እና ከዛ በኋላ አላገባም የእህቶቹ ልጆች ዘመዶቹን አምጥቶ እዛ ያሳድጋል አብረውት ይኖራሉ ቤትም ስራ ይሰራሉ ማለት ነው እና ከእሱ ጋር ነው መኖር የጀመርኩት እና በጣም ነው የሚወደኝ ጠዋት የለበስኩት ልብስ ራሱ ከሰዓት አለብሰውም በዛ ሰዓት ነው ሰማኒያዎች ውስጥ ማለት ነው እና አያቴ ከእናት ከአባት የወረሰው ትልቅ ርስት መሬት ነበረው። እዛው ከተማ ውስጥ የአያቴ እናት ባላው ላይ ነበረች። እና በግልጽ ተጠነቁል ነበር እድ ነበረ እና በጣም ሀብታም ነበረች። አያቴ ራሱ የአያቴ እናት እና እሷ ሞተች። እኔ ከመወለዴ በፊት ነው የሞተችው። አያቴ ደግሞ ትልቅ የልብስ ስፌት ሱቅ ነበረው። በዛ ላይ ትልቅ ሰፊ ርስት መሬት ነበረው። ከብቶች ያረባ ነበረ የሆነ ከእንትኑ ላይ ራሱ የሆነ የሆነ ነገር እየዘራ ከተማ ሆኖ ግን ገብስ ምናምን ሁሉ ይዘራበት ነበር። አስታውሳለሁ። እና እንደ ገበሬ ነበር። በቃ ከተማ ውስጥ ነው፣ ግን እንደገበሬ ነበር የሚኖረው። መጻ ላይ ደግሞ እሱ ልጁ ነው። የክህነት ትምህርት ተምሮ ነበረ፣ ግን አያቴን ከማግባቱ በፊት የልጆቹ እና ከማግባቱ በፊት ሚስት አግብቶ ካል ሊሆን ነበር። እና ሚስት አግብቶ ሚስቱ በልጅነቱ ሞተች። ማስትሞት አፈረሰ። ዓለማዊ ትምህርትም ተምሯል። እስከ ስምንት ምናምን ተምሯል። የአያቴ ልጆች ደግሞ አጎቶቼ ትልቁ ተምሮ ግብርና ቢሮ ይሰራ ነበረ፣ ትልቁ አጎቴ። እናቴም መምህር ናት ብያቸዋለሁ። ታናሹ ደግሞ ተመስገን ገብረ እግዚአብሔር ነበር የሚመስለው። ማላጭ ነበር በጣም ተይሃና የሚል ዘፈን የለም? እንደው አማርኛ በትግርኛ እሱ ነው የሚመስለው። እዚህ ነጣው እስካሁን ይመጣብኛል። ጸጉሩ በጣም የሚያምር ነበረ፣ በቃ በጣም ነበር። እኔ ደግሞ ወዶች ኮኳር ጉኝትም ነበር የሚዞረ በቃ እንደ አባቴ አባቴ የሚመስለኝ ደሁ ምን እሱ ነበር፣ የእናቴ ታናሽ ወንድም። ምን ሆነ እንደዛ እየኖርን እንደዛ እያደግኩኝ እያለ እናቴ አንዳንዴ ከገጠር በፍቃድ ሳት ትመጣለች። ስትመጣ ከእሷ ጋር በጣም ነው እናቴንም የምወዳት ከእናቴ ጋር አሳልፋለሁ ከዛ ውጭ ትሄዳለች እሷ ለማስተማር ክረምት ይሁን የሆነ ብቻ ጊዜ ጊዜ ያለው የምትመጣበት እንጂ ብዙ ጊዜ አትመጣም እዛ ገጠር ውስጥ ስለሆነ አይመቻትም ለመምጣት መሰለኝ እንግዲህ ወይ አይፈቅዱላት ይሆናል አላውቅም በእዛ ሰዓት ልጅ ስለነበርኩ አላውቅም የአያቴ የእናቷ አውሊያ አለካ አያቴ ጋ መቷል እና በዓል በዓል ሲሆን ምን ይደረጋል ኑግ ኑግ ታቃላቸዋል ኑግ ተቀልጦ ይጠፈጠፋል ማር በአይነት ነው የሚቀምጠው ማር ቀይ ማር ነጭ ማር እንጀራ ማር ነው እኔና ማር በአይነት ነው ትን የሚለው በግዛው ነው የሚያረባው ላሞች ሁሉ ነበሩት ወተቱ ሁሉ ይሸጥ ነበራሉ እንደ ማለት አላስታውሰውም ብዙ ልጅ አሁን ካደኩ ነው ሲያወሩ የሚሰማው በጣም ጎበዝ ነበር፣ ለስራም ጎበዝ ነበረ። ቤት ገዝተው የመጡ ሰዎች ነበሩ። ጎረቤቶቻችን ዛኛ አጠገብ በፊት የነበሩ ሰዎች ሸጠውላቸው ይለቃሉ። አያቴ እንግዲህ ሲያጥር ከነዚህ አዲስ መጥተው ከገቡ ሰዎች ጋር ይጣላል። መሬትን ትንገፋኝ ምናምን ድንበር ምናምን ተባብለው ይጣላሉ። ማለት ካሰሳሉ እኔ አላስታውስም። ተካሰው ድንበር በምናምን ይስተካከልላቸው እና ግን ጎረቤቶቻችን ቂም ያዙ፣ ለምን ተፈረደለት ብለው መሰለኝ ጠመዱን፣ ማለት ነው አይቴን ጠመዱት። ከዛ በኋላ ምንድሚያደርጉት መተት መላክ ነው የጀመሩት ማለት ነው። አሁን ነው የማውቀው ግን እኔ ያኔ ባቅም እስካሁን ድረስ ሁለት ይሰጥተኛል። ምን አለ እንዳሁኑ ያኔ ነፍስ አውቄ፣ እነሱን እንኳን ቢያንስ ባድ ናቸው ብዬ አስባለሁ እና ምን ምን እየሆነ መጣ። አያቴ እየተበሳጨ ምናምን መጣ ማለ ብቻ፣ የሆነ መንገር አገጭ ነገር መጣ። ሱቁን ሸጠው አያቴ ማለት ነው፣ ሱቁን ሸጠው እና የሆነ እርባታ ምናምን መሰለኝ የጀመረው ሱቁን ሸጠው ብቻ፣ በማይረባ ብር ማለት በዛ ሰዓት ብሩን ትንሽ ነው የሚሆነው፣ አስቡት። ከዛ እናቴ ደግሞ ስትመጣ ስትመጣ መታመም ጀመረች። ልክ ቤት ስትመጣ ያማታል እናቴ። የሆነ ጊዜ ግን ለእረፍት እንደመጣች አመመኝ ብላተኛች በዛው አረፈች ማለት ነው። ሞተችብኝ እናቴ በቃ በአንድ ቀን ሕመም ነው። በቃ አመመኝ የሆነ ወጋይ ነው ራሴ ምናምን ብላ አረፈች ማለት ነው። እና እኔ ስምንት ዘጠኝ አመት ነበርኩ በዛ ሰዓት ማለት ነው። ቤታችን ውስጥ ሁሉም ደግሞ የተማሩ ናቸው አላልኳችሁም። ሁሉም ቤታችን ውስጥ መጻሕፍት ነበሩ። እኔ ስነጽሁፍ ጽሁፍ ራሱ ፍቅር ያደረብኝ ያኔ ነው። ገና ልጁ እኔ የሰባት ዓመት የስድስት ዓመት ልጁ የሚዲያ ላይ ምናምን ላይ ሁሉ በጣጥፎችን አቀርበ ነበር እና የስነጽሁፍ ፍቅር ያደረብኝ ያኔ ነው። ቤታችን ውስጥ ማለት መጻሕፍቶች ነበሩ። አጎቴ ያመጣል፣ እናቴም ታነባለች፣ ትንሹም ያልኳችሁ ያነባል። እና ስነጽሁፍ ፍቅርም ነበረኝ እናቴ ግን ልክ ስትሞት ልቤ ተሰበረ። በጣም ነበረ ውስጥ የተነካው ዘጠኝ ዓመት ልጅ ምናምን ሆናለሁ በዛ ሰዓት ማለት ነው። እሷ ስትሞት ነኝ ወይ ሁለተኛ ክፍል ወይ ሶስተኛ ክፍል ነኝ ብቻ ረስቸዋለሁ። እና እናቴ እንደዛ በድንገት በቃ አረፈች ማለት ነው። በቃ አያቴ በጣም ነው የተጎዳው። ለምን ሴት ልጅ እሷ ብቻ ናት፣ በጣም ነበር የሚወዳትና በቃ በጣም ተጎዳይቲ በጣም ከምላችሁ በላይ። አጎቶችም በጣም ተጎዱ፣ በጣም ነው ያዘኑት ማለት ነው። እኔም ራሴ በዛ ልጅነት እድሜ በጣም ነው ቅስሜ የተሰበረው ማለት ነው። ለምን በጣም ነበር እናቴን የምወዳት። ከዛውም እሷ ስለምስት እስከምትመጣ ነበር የምጓጓው። ከዛ ከገጠር መታ እስካያት ድረስ በጣም ናፍቅ ነበር እንዳልኳችሁ፣ ትንሽ ጊዜ ስላሳደገች በቃ ሰቀቀን ነበር የሆነችብኝ ማለት ነው። ከዛ በኋላ ልክ በሞተች በስንት ጊዜው እንደሆነ አላስታውስም፣ እርግጠኛ ነኝ ጥቁር የለበሰውን እንኳን አላውለቅም። እና አዲስ አመት ነገር ነው አዲስ አመት ሆኖ እንደ ድሮ እንደሚያደርገው ቡና ተፈልቶ ቂጣ ምናምን ተደርጎ በጉ ታርዶ፣ ከዛ አረቄውን ማለት ነው እዛ በጉ ላይ ይደፋው ነበር። ብድግ ብሎ አረቄውን የታረደው በግ ላይ ሊደፋው ሲል ብድግ ብሎ እንደውም አላመልክም ብሎ ጀበናን ፊቴ ላይ ቋ አርጎ ሰበረው ማለት ነው። ደግሞ በጣም የደነገጥኩት ልጅም ሁ ካጠገቡ እንትን አይልኝም የሚቀምሰውን ያቀምሰኛል የሚበላውን ያበላኛል። ስለዚህ አጠገቡ ነበርኩ፣ ሲሰብረው በጣም የደነገጥኩት፣ አላመልክም እንደው፣ አላመልክም ልጄ ስትሞት አንተ ሄድ ነበርክ ብሎ ያንን ጀበናው እንደፈላ ነው ፊቱ ላይ አርጎ እንትኑ ለዛ የታረደው በግ ላይ ደሙ ላይ እንዳለደፍ እንትናለው ሰበረው ማለት ነው። ከዛ ኔ በጣም የደነገጥኩት ልጅም ስለሆንኩ ማለት ያን ያለ የማስተዋል እንትኑ ባይኖረኝም በጣም ነው ግን የደነገጥኩት ማለት ነው። እንደዛ ሲሰብረው ደነገጥኩኝ። ዘበላ አንሱቴን ምናምን ብሎ፣ የዘመዶች ልጆች ነበሩ ብያቸዋለሁ፣ ሴቶች፣ ሁለት ሴቶች ነበሩ እዛ የሚኖሩ ማለት ነው። ከዛ በኋላ ታዳጊ ልጆች ነበሩ። እነሱ ወደ ደንግጠው አነሳሱት እቃውን። በጉንም ሌላ ሰው አጎት የነበረ እሱ ገፈፈው እና የዛን ቀን በቃ ሰፈሩ ሁሉ እሱን ተረብሾ አለ። እኔም በቃ ፈርቼ አያቴ ሲቆጣ በጣም ነበር የምፈራው፣ እና ፈርቼ ተደብቄ ዋልኩ ከሱ ማለት ነው፣ አስታውሳለሁ ከዛ በኋላ ከተው በኋላ ከተወሰነ ጊዜ በኋላ ይሄ አጎቴ ያልኳችሁ ተመስገን ገብረ እግዚአብሔርን የሚመስለው እሱ በጣም ታመመ ማለት ነው። በጣም ነው የታመመው። በጣም እግሩን ታመመ። ሕክምና ሲታይ እዚህ ሕክምናም ታየ። ከዛ እዚህ አዲስ አበባ መጥቶ ሲታይ አጥንት ካንሰር ነው አሉት ማለት ነው። በዛ ሰዓት አጥንት ካንሰር ነው ሲሉት ሀያቴ ልጄንማ አሳክመዋለሁ ብሎ መሬቱን ሸጠው ማለት ነው። ደግሞ በማይረባ ብር ዘጠናዎቹ መጨረሻ ማን ነው መጀመሪያ ላይ ነው የሸጠው እና አስታውሳለሁ፣ እስካሁን ድረስ ይቆጭኛል የውነት እርግጠኛ ነኝ በአስራ አራት ሺህ ወይ በአስራ ሶስት ሺህ ነሸጥሮ ያንን ቤት የአንድ ትልቅ ግቢ አያቱን የሰፈሩ የቤተሰቡን ቤት የእናት ያባቱን ቤት ሸጠው ማለት እሱን ለማሳከም ብሎ፣ ከዛ በኋላ ሽጦት እየታከመ ነበር። በቃ አልዳንም ማለት ነው። ያን የመሰለ ዘናጭ ልጅ ሞተ ማለት እስካሁን ድረስ እውነት ሀዘኑ ራሱ ኔ ከእናቴ በላይ ደግሞ የእሱ ሀዘን ነው አልወጣልኛል ለምን እንዳልኳቸው ልጁ ኔ ሽቆኮ ብሎ ነበረ የሚዞረው በጣም ነበር ሞት ደግሞ ዘናጭ ነበር ቁንጅናው እስካሁን የአንገቱ መርዘም ራሱ እስካሁን ይመጣብኛል እና እና የተይሃን ነው የሚለው ትግርኛና አማርኛ ሙዚቃ የለም እሱን ነው የሚመስለ በቃ እሱን ዘፈን ሳይሆን ሁላ እሱ ነው የሚመጣብኝ ማለት ነው ተመስገን ገብረ እግዚአብሔርን ነበር የሚመስለው። ከዛ በኋላ ሞተ። የሆነ ዘመድ ነበረ የአጎቱ ልጅ ነው ምናምን፣ ሰፊ ቤት ነበረው እሱ እዛ እንዲኖር አደረገው ማለት ነው። ከዛ በኋላ በጣም ሀዘንተኛ ሆነ፣ አያቴ በቃ ጭራሽ መጠጥ ሁሉ እየጠጣ እና መግባት ጀመረ ማለት ነው፣ በሀዘኑ ምክንያት። ከዛ በኋላ የአባቴ ዘመዶች እኔን እናሳድጋት ብለው ወሰዱኝ ማለት ነው። አያቴም ጋዚም ደግሞ ሌላ አምልኮት ነበረ እንዲሁ የቤተሰብ እንጣጥ አለባቸው። እዚህ ማደግ ጀመርኩኝ ማለት ነው። እና ከዚህ በኋላ ነው እንግዲህ ፈተና የጀመረኝ ማለት ነው። መከራ የጀመረኝ ማለት ነው። ከዛ በኋላ ልክ እዛ መኖር ስጀምር በሕልሜ አያቴ በባትሪ ሲያሳድደኛ አየዋለሁ። ሁሌ በባትሪ ሲያሳድደኛ አየዋለሁ ሁሌ በባትሪ ሲያሳድደኝ እየጮኸ ሲከተለኝ ነው የማየው። ግን አያቴን እኮ በጣም ነው የምወደው። ግን ሁሌ በባትሪ አያቴ ሲያሳድደኝ ነበር የማየው። በባትሪ እየሮጠ እየተከተለኝ፣ ጨለማ ውስጥ ሆኖ ግን እየሮጥኩኝ አያቴ በባትሪ ሲያሳድደኝ አየው ነበረ። እና ይሄ ሁሉ ነገር የሆነው ያን የመሰለ አጎቴንም ያጣሁት በመተት ነው። እነዚህ ሰዎች እንግዲህ እንዳለ ቤተሰቡን ጨርስ ተብሎ የተላከ መተት ነበር ማለት ነው። ቤተሰቦቻችንን የጨረሰው በተለይ እናቴን ምን ጥላውት እናቴን ጥላውት ልከው ነው ማለት ነው የገደሏት። አጎቴን ግን አጥንት ካንሰር ተብለው ተብሎ ነው ያው በስም ነው፣ ግን ታክሞ እዚህ አዲስ አበባም ሊድን አልቻለም። እስከዚህ ሰዓት ጠብቃችሁን ስላዳምጣችሁ እናመሰግናለን። መሰከናለን እግዚአብሔር ለዘላለም ተመሰገነ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።